እንጠበቅ እሺ፣ ብለህ ግን ለወንድሞቻችን መሰናክል ብንሆንበትን ነገር በጎን ማድረግ አይገባም። እንዳላበዛባችሁ እንጂ ከመጽሐፈ መነኮሳት ገዳም ስለሆነ ያለ ነው። ምንም አላደር መጽሐፈ መነኮሳት መነኩሴውን ሲመክረው እንዲህ ይለዋል። አንተ መነኩሴ ወደ ከተማ ብትሄድ፣ መነኮሳት ከተማ ብዙ ይሄዱ። ወደ ከተማ ብትሄድ እግር ጥሎ ሰው ቤት ብታደስ አባታችን ለበረከት እንደሆነ እግሮት እንጠብዎት ቢሉ እሺ ብለህ እግርህን አትስት አትስጥ ነበር መጣው ይከለክለዋል። ለምንድነው ጌታ እግር ማጠብን አስተምሯል? ክርስቶስን ከሚያስመስሉ ነገሮች አንዱ የወንድምን እግር ማጠብ ነው። ለምንድነው እንደው እግርህን ማጠብን እንዲበል ብሎ የሚመክረው? ሲያጠቡት እነዚህ ወጣኔ ያለ የሆኑ አለማውያን ሰዎች ክርስትናውን በደንብ ያተረዳቸው ሰዎች እግርህን ትሰጣቸው ይላል። እግር ወፍራም ከሆነ አቤት አባ ገዳማዊ ነኝ ይላል፣ እግሩ ግን ሁለት እጅ ያሳደሳል ይሉሃል። ተራከሉ ሰው አለ። እንግዲህ ደግሞ ቀጭን ሆና ቢያገኛል፣ አይ ሦም ጥሎ ጨርሷቸው። እግራቸው እኮ ሳር ነው የምታገባው ሳር ሳር ጋር